ብርዝ ግታ ግታ። አንቺ እንዴ ነው የሚጣፍጡ? እንዴና ይሄ እንደ ከተማው መሰለ እንዴ። በንጹህ ማርኮ ነው የሚሰራው እንዴ። አየ እኮ ደሞ ከተማን ብርዝ አለንላል፣ እና ሙያም የሚጠይቃል እኮ ሙያ። ሽንም አየ ነው። ማን በዚህ ሰዓት ማንም፣ ዝም ብሎ አስፈላጊ ስልክ አይደለም። በቃ አኔ ለግባባክሽ፣ እየበረደኝ ነው። እሺ በቃ ግባ። እኔ ቁርስ ልስራ። እሺ የት አባሽ ሂለች ነው? ቆሻሻ ያልከው? ይቅርታ ተኝቼ ስለነበር የሆነ መጥፎ ነው የሚያዩትና ልክ ድንገት ስነቃ ነው የመጣሽው። እሺ ሊናስ፣ እኔ ምን አቃሉ የት እንደሄደች። ምን ማለት ነው ምርጥዬ? እኔም እኮ እሷን ነው እየፈለግኩ ያለሁት። ቤቱን ለቃ የት ሄዳ፣ ነው የምትፈልጋት? ምንድን ነው ምርጤ? በጠዋቱ አድርቅ ብሎ ነው ላኩሽ። እኔ አላቅም የት እንደሄደች። እንዲ አንተ ተረጋግተ አስረዳኝ እንጂ። ከዚህ በላይ እንዲ ልረጋጋ፣ ስንቱን ነገር ሲይኑ ዝም ያልኩት ነ። ምን ነ የጨዋልከው? ቆይ ምን ሆነክ ነው? የሆነች ድንጋይ ነገር መታኝ ነው። እንዴት ነ? እና አሁን ተጎዳክ? አሁን ፒስ ነኝ። እኔ የምልሽ በሰላም ነው የመጣሽው? አልገባኝም። እኔ እዚህ ቤት ስመጣ እንትን ማስፈቀድ አለብን? ምናልባት ለጊዜው አዎ። እዚዬ በእናትሽ ቆሜያለሁ። እሺ ምኑ ጋር ነሽ? ምን አውቃለሁ፣ እዚህ ሁሉም ቦታ እኮ ሳርና ዛፍ ነው ያለው። ወይኔ! እሺ ሰው ጠየቂ። ምን ነው ምን አባት ያውቃለሁ፣ ሰዎቹ ማ ፀጉሬን እያዩ ፈሩ ይመሰልኝ። ምን አይነት ሰዎች ናቸው? አዎ አስታወስኩኝ፣ እንትን ወደ ገበያ የሚሄዱ ሰዎች ናቸው። እሺ በቃ ና እዛው ጋር ጠብቅኝ። ወይኔ ይመጣለሁ ወይ ደግሞ ሰው ልክልሻለሁ። እሺ ፂዬ በቃ ታፂ ል ትነችነ ጪ እስኪ አይዞሽሽ። ይኸውልሽ ሁሉም እንደዚህ ፀጉራችንን እያዩ እየፈሩን ነው። ስለዚህ በቃ አሁን ፂ ትመጣና ትወስዳናለች። እሽ እንዳፈሪ በቃ

አልበላም ብለህ እንደዛ እስኪ ማይናገሩ ማለት ነው። ማለትማ ሆድ ባዶ ከሚሆን እንደዚህ አይነት ነገርን መብላት የተሻለ ነው የሚሆነው። አሁን የሁሉ ሙያዬን የትኛውም በናት ያው እንደዚህ ሶስት እንጀራ ውጥተ የምትበላው

ሰውውእንዴሽብ አው ዳለ አጫ ሸሽተዋል። ምናልባት ግቢ ምናምን ያቀሱ ሊሆን ይችላል፣ ጎረቤትም ሊሆን ይችላል። ምናልባት እንደዚያ ይሆናል። ለማንኛውም ምግብ ብላ ጠራፍትእናቀለለቀልቀለልልእ እንዴት ነሽ ምሩዬ? ሌላ ጊዜ ግን ሰው አለው ይበላችሁ። አይ፣ ብቻችሁ ናችሁ? አዎ ብቻችሁ እና እንዴት ነሽ ምሩዬ? ደህና ነኝ። እኔም አልመች ብሎኝ ነው እንጂ እቤት መጥቼ ላይሽ ነበረ። እኔ አለሁ ስለዚህ አታስቢ። እንዴ አንቺ መኖርሽ አይደል እንዴ እኔም እፎይ ብለን የተቀመጥን እና እኔ ምን ታደርጉ ነበር? ሰኒ ምን ሆነሽ ነው? በእኛ መሀል እርቅ መውረዱ ለሰኒ ያልነገርሻት መሰለኝ። አረ ሰምታለች። ሰምቻለሁ ግን ደግሞ ተታረቅሽ ማለት ሁሉም ነገር ረሳ ነው ማለት አይደለም። አዎ ልክ ነሽ። የበደለን ሰው ይቅር ለማለት መታደል ያስፈልጋል። አረ እንደውም ሰኒ ከኔ የበለጠ ሰውን ይቅር የምትል ሰው ናት። ይቅር እላለሁ ግን ደግሞ አንዴ ጥሎ የሰበረኝን ሰው ድጋሚ ያምኛ ልደገፉ እሱስ ልክ ነሽ። መንሰላል ነው ብለሽ የሰራሽው እንጨት ነው ሲያረጅም ይጥልሽ ከምናወራው ወሬ ጋር የማሄድ ተራ ምሳሌ። ሰኒ፣ ምን እያልሽ ነው? እሺ፣ መጣሁ እኔ መጸዳጃ ቤት ደርሽ። እሺ፣ ምን ዳርግ? ሰርፕራይዝ አድርጋችሁ ብዬሽ እኮ። ቢሆንም ልክ አላደረግሽም። በሰው ሀገር እንደዚህ ሳትናገር ትመጣለሽ? ሞቼ ሰርፕራይዝ ከምትሆኚ ይሻላል። ማለት ማለት ምን ማለት አለው ያኔ ነገር ሲደግመኝ ብታይ እኮ ዴቭዬ፣ ምቃበጣጥረውን ነገር አላውቅም። ትንሽ ወዥበር ያደርገኛል። ዴቭ ዴቭ፣ አረ ሆ ቀስበል እንጂ ዴቭዬ፣ ሰውም እኮ ማለት ሳምበይ ልታስተፋኝ እኮ ነው። እሻውና ትጩ ነይኔ ሰው እንዳይሰማን። እሺ፣ ቀስ በል፣ ቀስ። ዴቭ፣ ግድ ለምን ይመራሃለሁ። በቃ በዚህ ጋ ነው በዚህ ጋር ነው? በዛ ጋር ነው? መንገዱን ታውቂዋለሽ? አላውቀውም፣ ግን በቃ አንተ ምረ ሙጢ አንቺ ጋር እንድትይኝ ልገዛው ያሰብኩት አበባ ነው። አያስፈልግም። ግድ የለም ከደሞዜ ላይ ትቆርጫለሽ። እሺ አምጣውና ስንት እንደሆነ አበባ እንቁጠረው። እሺ፣ እና ይቅርታ አርክሽልኝ አይደል? አበባ ገዛህ ማለት ይቅር አልኩ ማለት አይደለም እንዴ። እና ወን ኩሲ ቹኩላን ቹኩ ነው የምሰጥሽ። እንዴት ነው ይቅርታ ማታደርጊልህ? በየሰፈሩ እያዞርኩ ዱላ የቀረው ስድብ አሰድበኝ። ይቅር እንድልህ ትፈልጋለህ እንዴ? ቆይሽ ከይቅርታ በላይ ምናለ አላቅልህም አላቀልህ። እሺ አሁን ዝም ብዬሽ። ደክሞሻል፣ ትከሻሽ ማሳጅ ላርግሽ? አልፈልግም። እሺ እግርሽ ነው ልሽልሽ? አልፈልግም። እሺ ምንድን ነው የምትፈልጊው? እምብጥይ፣ እም ዝፈንልኝ። ምን ነው እምብጥይ? አዎችሽን ሊጠልጉ ፈልግሽ እንዴ? ቸኮልሽ በጣም አንተ አበቦቼ ላይ አታሟርት። እሺ በቃ ተረጋጊ። እኔ እኮ ድምጽ ስለማያምር ነው። በቃ ዝፈንልኝ ካልሽ እንግዲህ ማያደርጋለሁ። ቆንጆ ቆንጆ ምን ነው ባይኔ ላይ ግቢና ኑሪ ልቤ ላይ ቆንጆ ልቤ ላይ ደን ብቻ ነው። ያው ሴቶችና ወንዶች ኮ እኩል አይደሉም። እንደናንተ ጥቅቅ አድርገ መስራት አንችልም። እዛውን ዝብርቅርቅ ያደረኩት ምት ምንሽንቱ ነው። ዘው ምን? አይ በቃ ምርጥ ይቅር። አሁን ምናስወጣው በኋላ ዝናማም ዝናሙ ስለማይቀር ከሚደበድቡ እዚሁ ይቀመጥ ይሻላል። ምንድን ነው አንተ ሰውዬ? ይሄድ መልስ ያደርጋል እንዴ? አሁን ውጭ አውጥተን ጻሪ አስመጣው ነው ስትላል ነበር አይደለም? ብቻ አሁን ብናስወጣው በኋላ ዝናብ ከሚደበድበው በቃ እዚሁ ይቀበ በቃ አንጥፊው በቃ ቆይ፣ ግን ጤነኛ ነህ? 50 ጊዜ እኮ ሐሳብን ቀያየርክ። በቃ ምርጥ፣ ያንጥፊያት በቃ አሳሉ እዚህ ወይ ምሩን፣ እንደት ነሽ? በሰላም ነው። አዎ ምሩን ላይ አትፈልጊ ነው። ከተለያየን እኮ ገና ሁለት ሰዓታችን አው ግን በቤት እጄ እንዳገኛት አለም እየሰጠቅ አብረሻ ትደሪ ብላይ ነው። ምን እስከ ዛሬ አላስተዳድር ብዬ ከሆኑ ዛሬ ሰው ከምናስቸገር ብዬ ሲባል እስከ ማይሻለም ኩ ነው። ውይ ኪራዬ ብታይ ናፍቆታችሁ ግብግብ ሲያደርገኝ መጣ። ቆይ ሳትናግሪ ትምጫለሽ? ምን ላርግ ብለህ ነው ቀድሜ? ኮ ሰማይ ቤት ሳልገባ ያው ሰማይ ቤቱን አምልጮ ልምጣ ብዬ ኮ ነው። ማለት ምን ማለት አለው? ያው ኪራዬ ዝም ብዬ ነው ብቻ መጣው። ስትናፍቁኝ ቆይ። እንዴት ቤቱን ቤቱ ቤቱ ምን ይሆናል ኪራ ሰኒ አለች፣ ቅዱስ አለ፣ ኪያ አለች፣ ሁሉም በየተራ ይጠብቁ። ጽናት ክፍል መቶ አምሳ ዘጠኝ ተለቋል ውዶች። እንግዲህ ኔና ገጠር ሄዳለች እነ ጽናት ካሉበት ቦታ ገጠር ሄዳለች ማለት ነው። ናቲ እንግዲህ ከፍቅረኛው ጋር ተጣልቷል። እንግዲህ ቅዱሴ አምሯል ማለት ነው። በናቲ ፍቅረኛ መምጣት በጣም ተሳቆ አምሯል ማለት ነው ውዶች። ይሄ ቪዲዮውን እስከመጨረሻው እዩት። ሰላም ሰላም ውድና የተከበራችሁ የቻናሉ ቤተሰቦች እንዴት ናችሁ? እኔ ያለሁት እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ዝት ይበለኝ። እንኳን ለባለወልድ ዓመታዊ በዓል ዛሬ ቅዱስ ቅድስት ማርያም ነች፣ እንደገና ደግሞ ባለወልድ ናቸው። እንግዲህ እንኳን አደረሳችሁ ብያለሁ። አዲስ ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን በማጥቆር ቤተሰብ እየሆናችሁ ያው የምለቀው ነገር እንዲ እንዲደርሳችሁ ማለት ነው ውዶች ዬ ሰብስክራይብ አድርጉኝ እንዲሁም ደግሞ ላይክ ሸር አድርጉልኝ ለጓደኞቻችሁ። ያው በአዲስ ስራ በቅርቡ እንደምመጣ ተናግሬያለሁ። ከአዲስ ሰው ጋር እመጣለሁ ማለት ነው ውዶች ዬ ቤተሰብ አድርጉኝ እላችኋለሁ፣ በትህትና እጠይቃለሁ ማለት ነው ሲቀጥል ደግሞ የምታበረታቱኝ አይዞሽ በርቺ የምትሉኝ እንዲሁም ደግሞ ከጎን የሆናችሁ ሁሉን ነገር ሸርም ላይክም ምንም የምታደርጉ ልጆች ደግሞ እግዚአብሔር ያክብርልኝ፣ ከለባ አመሰግናለሁ። እንግዲህ ኔና እንዳያቸኋት ባለፈው ከቤት ያለው ልጅ በጣም እያሳቀቃት ስለሆነ እንግዲህ ሻንጣዋን ይዛ ወጣለች ማለት ነው። ትንሽ ጋደም ሲላት ወጣ ሄዳለች። እንግዲህ ሄዳም ያው ሰኔም ለምሮም፣ ለኪያም፣ ለሁላቸውም ተናግራለች። ቤቱን ጠብቆ አደራ እኔ ወጥቻለሁ፣ ቤቱን ጠብቆ አደራ ሄዳችሁ ይት በማለት ያው ሌላ መሳሰጥ ሄዳለች ማለት ነው። እነሱም እንግዲህ ኪያ በጧት መታ ስደውላ ስልኳን አታነሳም፣ ቴክስትም አትመልስም። እንግዲህ ለጽናት ደግሞ ደውላ ነግራት አለች እንደ ሄደች ማለት ነው። ጽናትም በመውጣቷ እንዴት ቤት ንዘታች ትመጫለች፣ ለምንስ ትመጫለች በማለት ያው ስትከራከራ ነበር። ነገር ግን በቃል ጠይቃችሁ ብዬ ነው ምናምን እያለች ያው ኔና እንደ ታውቋታላችሁ ለቀልቅ እዛ እያለች እንግዲህ ሰው እንድትልክላት አድርጋለች ማለት ነው። ያው ጽናትም ደብን ልካላት ደብ ወደዛ ወስዷታል። ደብ ወደ ቤት ሲወስዳት ደግሞ መንገዱ ላይ እኔ ምንስ በጣም ስታስቸግረው ነበር። ምክንያቱም እኔ ልምራህ እንዳትል እኔ ልምራህ ትላለች። ነገር ግን እሷ መንገዱን አታቋም። እሱ ሲመራት ደግሞ ፈጠን ክብኝ፣ ቀሰብ ላይ ሄድ ትላለች። ከዛ ምግሬና መመኝ ዋደኮ ማለት ያው ብዙ እንትን እያለች ነበር። አሻንጉሊትም ይዛ ስለነበር በዛ አሻንጉሊት ልጅ ያለ ይተስተል ደብም እየሳቀ ነበርና ያው እንግዲህ ዞሮ ዞሮ ከቤት ወስዷታል። ያው ጺም በጉጉት ተቀብላታለች ማለት ነው። እንዲሁም ኪራ ተቆጥቷታል። ምክንያቱም ቤቱን ጥለሽ እንዴት ትመጫለች፣ ሳት ነገር ስለምን፣ ለምን በማለት ያው ብዙ ተቆጥቷታል ማለት ነው። እሷ ግን ወደ ቀልዱ ነው እያመራች የነበረ። ኪራ ግን በጣም ተቆጥቷል። ምክንያቱም ቤትን ጥለው በመምጣቷ ማለት ነው። ነገር ግን እሷ ያለችው ነኪያ ምንምሩም እነሰኒም አሉ በማለት ነው ትጃ የመጣው ስለዚህ አታስቡ እያለች ስትላቸው ነበር ማለት ነው። እንግዲህ ቅዱሴ በጣም ተማሯል ማለት ነው። በእውነተኛ ስሙ ብሩክ የምታውቁት ካሊያም ደግሞ በድራማ ስሙ ቅዱሴ በጣም ተማሯል። ምክንያቱም ናቲ ፍቅረኛውን ከቤት ይዟት መጥቷል። ከቤት ይዟት መጥቶ ደግሞ እሷ ስራዋ ጠጋ ብላ ማውራት እንደዚህ ተደጋግፎ ምና ማውራት ነው ስራዋ። ና እንግዲህ አንዳንዱ ሰው ልምድ ልምድ ይላል ማለት ከአንድ ሰው ጋር ላይ ተለጥፎ ማውራት እንደዚህ መጠጋጋት ነ የሚወድ ሰው አለ። ና እሷ ደግሞ እንደዛ መሰለኝ እንትኖ አክቷ ና ተለጣጥፋ ስታወራ እሱ ደግሞ አረባክሽን መተሻት ተለጣጠፊብኝ እያለ በጣም እየተሳቀቀ ነው ና ያው እንግዲህ ከማሳቀቁም የተነሳ ተነስቶ ሂዶ ከእናንተ ጋር ምግብ መብላት አልፈልግም በማለት ሂዶ ኪችን ለብቻው ቁሞ ሲበላ ነበር ማለት ነው። እንዲያ እየበላ እንዳለ እንግዲህ ናቲ ደርሶበታል። ናቲ ደርሶ መጥቶ አንተ እኛ ጋር በላን ብላ ለብቻ ትበላለህ ሲለው እሱን ደግሞ ያው አፉ እንዳይናገር ስለፈለገ እንግዲህ ጉርሻ አጉርሶታል ማለት ነው። ከዛም እሱ አጉርሶ ሲበላ ደግሞ የናቲ ፍቅረኛ ተከትለው ኪችን መጣች ማለት ነው ከዛሱም አንቺ ደግሞ ተከትለሽ መጣ ሻረ እንደ ዋንችን ስንደው ብሎ ያው እንግዲህ ቅዱስ የተማሩ ካክችንም ወጥቷል ማለት ነው። ውዶችዬ እንግዲህ የናቲ ፍቅረኛ በጣም ተቆጥታለች። በጣም ከፍቷታል። ለብሷንም ለባብሳ ወደ ስራ ቦታዋ ተመልሳለች ማለት ነው። ከዛም ናቲ እንግዲህ ተከትሏት ሂዶ ይቅርታ ቢያደርግላትም ፈቃደኛ አደለችም ይቅርታውን ለመቀበል ማለት ነው። ምክንያቱም ክብር አልሰጠኝም የዛኛ ሄድክበት ቦታ ሁሉ ክብር ሊሰጡኝ አልቻሉም ጉረቤት ሁሉ አማረሩኝ ነው ያለችው። እንግዲህ አሁን እንግዲህ ብዙ ትምህርት እንዳለው እንገነዘባለን። ምክንያቱም በእርግጥ እሱ እዟት ይሄዳው እንግዲህ እሱ ይዟት ይሄዷል። ነገር ግን ማስከበር የነበረባት ራሷን ማስከበር የነበረባት እርሷ ናት። ምክንያቱም ታለ ጠጥፋ ባትቀመጥ ከቅዱሴ ጋር ሥርዓት ይዛ ብታወራ ያው ትከበር ነበር ማለት ነው። እና አንዳንዴ ያው ብዙ ትምህርት ያስተምረናል። ምክንያቱም ራሳችን ማስከበር የምንችለው እኛው ራሳችን ብቻ ነው። ማንም መቶ ሊያስከብረን አይችልም ማለት ክብር ለራሳችን ነው። ክብር እኔ ራሴን ካላከበርኩ ነገ ሌላ ሰው ሊያከበር አልችልም። አንድ ሰው ራሱን ካላከበረ ሌላ ሰው መጥቶ ሊያከብር አይችልም ማለት ነው። ስለዚህ አንድ ሰው ራሱን አላከብር ሲል ለዛ ሰው ያለን ለራሱም ክብር ሳይሰጥ ደግሞ ለሰውም ደግሞ ክብር የማይሰጥ ሰው አለ። ያ ማለት እንደዛ አረገ ማለት ለዛ ሰው ያለን ክብር ዝቅ ይላል ማለት ነው፣ ወይም ደግሞ ዋጋው ዝቅ ይላል ማለት ነው። ለማንኛውም አብዙ ትምህርት እንዳለው እንገነዘባለን ማለት ነው። ውዶችዬ እንግዲህ ምራዊት እንደያችኋት ባለፈው አማቷና እ ውዶቲዬ በጣም ይቅርታ እንግዲህ ጽዮንና የምሩ አማት እንግዲህ ባለፈው ይቅርታ እንዳለቻት እንዳሏት ምሩን ታስታውሳላችሁ። ነገር ግን አንዳንድ ሰው ማለት ነው ይቅርታ ካለ በኋላ ያው የሆነ እንግዲህ ይሁዳ ምን እንዳደረገ ለፈጣሪያችን አሳልፎ በመሳም እንደሰጠው ታውቃላችሁና አንዳንድ ሰው በቃ ይቅርታ ይልና ከዛ በኋላ ደግሞ ተመልሶ መጥቶ ምን እንደሚያደርግ ምን ጎድቷቸው እንደሚሄድ ወይም ደግሞ ምን አድርጎ እንደሚሄድ አይታወቅም። በፍቅር መልክ ማለት ነው ና ልክ እንደዛ ጽዮን ታስፈራለች። እና ያው እንግዲህ ካፌ ሰኒና ምሩ ቁጭ ካሉበት ካፌ መታ፣ አንገቷን ስር ገብታ ምሩን ስማት ቁጭ ብላለች ማለት ነው ጽዮን። ነገር ግን ብቻዋን መስላት የሆነ ነገር ልትላት ነበረ ምሩን፣ ነገር ግን ሰኒ ስላለች ያው እንግዲህ ፈርታ ሽንት ቤት ሄዳ